ሰበር ዜና መጋቢት 6 2017 በደቡብ ወሎ ከሐይቅ ከተማ ቅርብ ርቀት በተወለደሬ ወረዳ 016 ቀበሌ ጠቢሳ ልዩ ቦታው አብራሂሞ በተባለ ቦታ የአገዛዙ ሰራዊት ህዝቡን በግዴታ ግብር አስገብራለሁ ብሎ ከወረዳ የብልጽግና አመራሮች ጋር ወደዚህ ቦታ ሲገባ የአማራ ፋኖ በወሎ ቤት አማራ ልጅያ ስኮር ራሳሌ ክፍለ ጦር ሦስተኛ ሻለቃ ቦታ ይዛ በመጠበቅ ግንባር ግንባሩን ሲመታ፣ የፋኖን ምት መቋቋም ሲከብደው በተወለደሬ ወረዳ 016 ቀበሌ የሕዝብን ጥቅጥቅ ደን አቃጠለ። ወሬና ተግባር የተምታታበት የአብይ አህመድ አረንጓዴ አሻራ እያለ ይሰክሳል ነገር ግን ጥቅጥቅ ደን የሕዝብን ደን በሸኔው አብይ አህመድ ሰራዊት ሲያቃጥል ይውላል። ፍርሃቱ ወደር የማይገኝለት የአብይ አህመድ ሰራዊት ጫካ ሁሉ ፋኖ ይመስለዋል። ፋኖን መመከት ሳይችል ሲቀር ደን አቃጥሎ ተመልሷል ብሏል የሻለቃዋ አዛዥ ሙሐመድ አሊ።